እኔ ምለው፣ ማለት ነው አብርሽ በጣም እያበዛ ነው። ልጅቷ በዚህ ሰት ራሷን መንከባከብ እንጂ ያንተ እንትን እሷን ሊያጨናንቃት አይገባም። ምክንያቱም እርጉዝ ናት፣ ሁለት ነብስ ናት አይደል? እንዳየ ነው ማለት ነው። ስለዚህ እሷን ለመንከባከብ ፋንታ እሷ በምታርፍበት ሰት እንደዚህ አይነት ነገር መከሰቱ በጣም ያናድዳል ማለት ነው። ሰላም ሰላም፣ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለውላችሁ። ትላንትና በጣም ነው የተበሳጨሁት በአብርሽ ማለት ነው። ምክንያቱም ሄዳለሁ፣ ሄዳለሁ ምናም በጣም እንትን እያለ ነበረ። ለምን ነፂ ደግሞ እናንተ ጋር መምጣት የለባትም አዲስ አበባ መምጣት አያስፈልግም። ሁለታችሁ ተነጋግራችሁ መፍታት ነው ያለባችሁ። ሩታ ከነፂ ጋር ከተገናኘች እንደ እንትን ነው የምትወጫጭቃት ሩታዬ ማለት ነው። ስለዚህ ልጅቷንም አታነካካት፣ እዚህም አታምጣት። ሁለታችሁ ግን ቁጭ ብላችሁ በንግግር የሚያምን ሰው ቁጭ ብሎ ነው ነገር የሚፈታው ማለት ነው። ስለዚህ ነገሩን ፍቱት። ያ ነገር ደግሞ ቀስ ብሎ ይደርሳል። አንተ አይደለም የምታስተካክለው። አንተ የሆን ነገር ከተና መንገድ ካሳያቸው ያስተካክሉታል። ብዙ ጓደኞች አሉ ካደል እንዴ፣ እነዚህ ያስተካክሉታል። አልሄድም የሚያስብል ወይም ደግሞ ሁለተኛ ነገር ቀራል እንጂ ምናምን የሚያስብልም አይደለም ማለት ነው። እና ደግሞ ድራማ ስትሰሩ አትማሉ ማላ አታዝገቡ። የምሬን ነው የምላችሁ። ሁሉም ለእምነቱ ክብር ይኑረው። ማላ እንዳታዝገቡ። የምር እየማላችሁ ነው በጣም